በተያዘው የመኸር ወቅት በአዊ ብሔረሰብ አስተዳደር ከፍተኛ ምርትን ታሳቢ ያደረጉ ስራዎች እየተከናወኑ ነው። አርሶ አደሮች በክላስተር ተደራጅተው በፍጥነትና በስፋት ስራቸውን አከናውነዋል። ወቅቱ ምርት የሚሰበሰብበት በመሆኑም ሰብላቸው ለተባይ ሳይጋለጥም በጋራ ሆነው እየሰበሰቡ ነው። የዚህ ገመ ወረዳ አርሶአደሮችም ማሳያችን ናቸው። ዘሩም ምርት ነው፣ አዝመራው ምርት ነው፣ ደስ ይላል። ሌላው ዳጉሳም እንዳያችሁ ነው፣ ጥሩ ነው። ምንም የሚጎዳን ነገር አይመስለንም። ጥሩ ነው። ደስ ብሎናል። በጋራ መስራታችን አረሙም፣ አጨዳውንም ሁሉንም በጋራ መስራት ከወጪም ይቀንሳል። ለደካማውም ለጉልበተኛውም ሰው ባለውም በሌለውም በጋራ መስራታችን ወጪንም ይቀንሳል፣ ጊዜውንም ይቆጥባል። ሰብሉ አሁን በጣም አሪፍ በሚባል ደረጃ ነው ያለው። እንግዲህ እንደምታዩት እየሰበሰብን ያለነው ሰላሙም በጣም ደስ የሚል ሁኔታ ነው። እንግዲህ መጨረሻውን ያሳምረው። ከእናንተም በኩል በርቱ ልን ነው የምንለው። በሰዓቱ ለማንሳትም እንሞክራለን። ትል ገብቶ ደግሞ በበርበሬ ላይ ትል ገብቶ እንዳይቀንስ ያው አረሙን እያረምነ ሁሉን እያደረግነ እንዳይቀንስብን ያው እየሰራን ነው ያለን በደቦ የምንሰራው። ዝናቡ ያልተጠበቀ ዝናብ ከመጣ እያበላሸ ብናል። አሁን ይህን ጤፎ ከአንድ ከዘነበ በቃ ይበላሽብናል። ለዛ ነው አሁን ትብብር አድርገን የምንሰራው ለዛርገን ነው የምንሰራው። አሁን እንግዲህ ብዙ ኩንታልም ለማግኘት እናወጣለን ብለን የምንገምተው አዎ ኩንታሉ ወደ መቶ ኩንታል እናመርታለን ከሁሉም ብለን ያው እየገመትን ነው። በወረዳዋ እየለማ ከሚገኘው መሬት 54600 የሚሆነው በክላስተር የታቀፈ ነው። ቀላይ እንደ ወረዳ በሰብል የተሸፈነ 93549 ሄክታር ነው እና ከዚህ ውስጥ 55437 ሄክታር በኮታ ከተማ የተዘራ በተለይ በቆሎና ጤፍ እዚህ ጋር ወረዳ ዋና ክላስተር በኮሚኒቲ ክላስተር ናቸው። እነዚህ በነዚህ ተሸፍኗል። በቴፎ ወደ 22000 በበቆሎ ወደ 32000 አካባቢ ነው የተሸፈነው። በቁጠገጠም ማለት ነው። በርባሪ ደግሞ ከአቅማማ አቅማማ በርጎ የቻሪ ያሶች ያለው በክላስተር 164 ሄክታር የተሰረበት ሁኔታ ነው። በክላስተር ማለት ነው። በርባሪ ለልማቱ ያግዝ ዘንድ ለአርሶ አደሩ እንደቀረበው ግብአት ሁሉ ለምርት አሰባሰብም በተመሳሳይ ግብአቶች እየቀረቡ ይገኛሉ አጠቀለ አስራ ሁለት ትራክተር ግንዛቤ ተፈጥሮ አሁን ቁጣ የጀመረበት ሁኔታ ነው ያለ አርሶ ወደራችን ማህበራት። ይህ ብቻ ማይደለም በቆሎ መፈልፈያ ከአድማስ ዩኒየን ጋር ተገናኝቶ አሁን በመገናኘት በመስተሳሰር እየገባ ነው። በቆሎ መፈልፈያ በጣም በሰፊው የገባ ነው። ግን በአርሶ ወደር እስከ ሁለት አሁን አድርሰናል። ነገ ወደሚገባ ደግሞ ወደ ስልሳ ምናምን በዞን ደረጃ የቀረበለው ከአድማስ ዩኒየን ላይ እሱን ድርሻችን ለአርሶ ወደር ስናከፋፍል ደግሞ እቅዳችን የምንሸፍንበት ሁኔታ ነው ያለና ይህን አርሶ ወደር አሁን ጥራት ያለሆን ለመቅረብ ሜካናይዜሽን ላይ ስሜቱ ወደ ሜካናይዜሽን የኤክስቴንሽኑ ከፍ ያለ መካናይዜሽን የሚለው ነገር ላይ በግልጽ ያሳየበት ሁኔታ ነው ያለው። በአጠቃላይ የአዊ ብሔረሰብ በተያዘው የመኸር ወቅት 177 ሚሊዮን ኩንታል ምርት እሰበስባለሁ ብሎ አቅዷል። አርሶ አደሮችን በክላስተር ማደራጀት መቻሉ ደግሞ የተያዘ ግብ እንዲሳካ እያስቻለ ይገኛል። እንደ አዊ ብሔረሰብ አስተዳደር ግብርና መምሪያ 480 ሺህ ሄክታር በዘር እንሸፍናለን ብለን ያቀድነውን የሸፈንበት ሁኔታ ነው ያለው ይሄንንም 408 ሺ ሄክታር በላይ በዘር ሸፍነን አስራ ሰባት ነጥብ ሰባት ሚሊዮን ኩንታል ምርት እናገኛለን ብለን አቅደናል። ይሄንን ምርት ለማግኘት ሰብሎችን በኩታ ገጠም የመስራት ስራዎችን አካሂደናል። ወደ 246 ሺ የሚሆነውን ሄክታር በኩታ ገጠም ማለት ተመሳሳይ ሰብሎችን በተመሳሳይ ማሳ ላይ የመሸፈን ስራዎችን ሰርተናል። ሌላው ይሄንን ምርት ለማግኘት በመስመር የመዝራት ስራዎችን አከናውነናል 69 ፐርሰንቱ ከተሸፈነው ማሳ ውስጥ በመስመር የተዘራ ነው። እንዲሁም የተሻሻሉ ቴክኖሎጂዎችን ከምርጥ ዘር ከማዳበሪያ ጀምሮ የመጠቀም ስራዎችን የሰራንበት ሁኔታ ነው ያለው። ማዳበሪያ ዳፕና ዩሪያን ጨምሮ 676 ኩንታል ተጠቅመናል ማለት ነው። በሁሉም የሰብል አይነቶች በብሔረሰብ አስተዳደሩ እየተስተዋለ የሚገኘው ውጤታማነት በምግብ ዋስትና እንደ ሀገር የተያዘውን እቅድ የሚያሳኩ ናቸው።